ሰላም የእግዚአብሔር ቤተሰቦች፣ የእግዚአብሔር ጸጋና ሰላም ይብዛልን። ዛሬ በአንድ ርዕስ ከእግዚአብሔር ቃል የክርስቶስን ፍቅር እናያለን። ምን የሚል ነው? በክርስቶስ ኢየሱስ ላይ ፍቅር የገለጸው ሞትና መከራ፣ በክርስቶስ ኢየሱስ ላይ ፍቅር የገለጸው ሞትና መከራ። እነዚህን እናያለን መጀመሪያ ሶስት ናቸው። እነሱን መግለጥ እፈልጋለሁ። ኢየሱስ ክርስቶስ ፍቅር የገለጠበት ፍቅር የተገለጠበት መንገድ አንደኛው ኢየሱስ ክርስቶስ በኃጢአተኛው ሰው ምሳሌ ሆኖ ስጋ ለብሶ ወደዚህ ምድር መምጣቱን ነው። ለዚህ ገላትያ 4 4 ላይ በግልጽ አስቀምጧል። የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁ ላከ ይላል ያው የዘመን ፍጻሜ ራሱን የቻለ ታሪክ አመጣት ብዙ አለ። እሱን ከጊዜ አኳያ አላነሳም። ነገር ግን ኢየሱስ ክርስቶስ የእግዚአብሔር የተናገረው ቃል የትንቢት ቃል ዘመን ፍጻሜ ሲደርስ ኢየሱስ ክርስቶስ ስጋን ለብሶ በአጢአተኛው በዚህ በአጢአተኛው ሰው ምሳሌ መወለዱ አንዱ የክርስቶስን የፍቅር የመከራውን ጥግ የሚያሳይ ነው። በዚህ ውስጥ ደግሞ ተያይዞ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንደሚታወቀው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደመቀማ ሳይቆጠር ታዞ የባሪያን መልክ ይዞ ወደ ምድር በመምጣት እስከ መስቀል ሞት ድረስ መከራ እንደተቀበለ መከራን እናያለን። ሌላኛው ከዚህ ጋር ተያይዞ እንደገና የኢየሱስ ክርስቶስ ፍቅር የተገለጠበት ኃያል አምላክ ኢየሱስ ክርስቶስ ደካማ በሆነው በሰው ልጅ በሚወለድበት መንገድ በሕፃን መልክ ሆኖ ተወለደ። ማንም ሰው ሕፃን እንደሚወለድ ኃያል የሆነው ሰማይና ምድርን ጠቅልሎ የያዘው የፈጠረው ኢየሱስ ክርስቶስ በሕፃን መልክ ተወለደ። በአንድ በእናቱ በማርያም እቅፍ ውስጥ መገኘቱ ነው እና በዚህ ሁሉ ቢያልፍም ሰፊ የሚነሳ ነገሮች አሉ። ያን ማንሳት አልፈልግም። ነገር ግን የውልደቱን ዜና ያበሰሩት በመጽሐፍ ቅዱስ እንደምናቀው የሰማይ ሰራዊት መላእክት እንደሆኑ ሉቃስ 2፡8-14 ባለው እናገኛለን። ሁለተኛው የኢየሱስ ክርስቶስን የፍቅር የተገለጸበት የመከራውን መገለጫ መንገዶች፣ ሁለተኛው መንገድ ክርስቶስ በኑሮ ራሱን አዋርዷል። ለዚህ ምንድነው ማሳያው? ስም አጠራሩ ነው። ሄዳችሁ ብታዩ የናዝሪቱ ኢየሱስ ተብሎ ኢየሱስ ክርስቶስ ተጠራ እና እኔን በምን ትመስሉኛላችሁ ያለው እግዚአብሔርን የተስተካከለው ክርስቶስ ኢየሱስ። የሚገርማችሁ ነገር በአንድ አካባቢ ተሰየመ። ምን? በሚል የናዝሪቱ ኢየሱስ ተብሎ ተሰየመ። ዛሬ የናዝሪቱ ኢየሱስ የሚለው ጥሪ የማይገባ ቢሆንም በዛን ጊዜ ኢየሱስ ክርስቶስ የናዝሬቱ ኢየሱስ ተብሎ ተሰየመ። ኑሮውን ዝቅ ያደረገበት አንዱ እሱ ነው። ሌላኛው ይሄ ኑሮውን ዝቅ አደረገ በምንለው ውስጥ ደግሞ ማየት የሚገባል። ከሕግ በላይ የሆነው ከሕግ በታች ሆነ። ኢየሱስ ክርስቶስ ከሕግ በታች ሆኖ በፈቃዱ ለሕግ ተገዛ። ይህንንም ሉቃስ ምዕራፍ ሁለት ቁጥር 21 ላይ እናያለን። ለምን ተገረዘ? ሄዶ ተገረዘ። በሌላውም ደግሞ ብታዩ ወደ የፋሲካን በዓልንም ለማክበር ወደ ኢየሩሳሌም እንደሄደ ሉቃስ 2 ምዕራፍ 2 ከቁጥር 41 እስከ 42 ባለው ላይ ይታወቃል። በሌላኛው መንገድ ደግሞ ስናይ ለሮም ቄሳር ግብር በመክፈል ለህግ ተገዥነትን አሳየ እና ግብር መክፈልም ደግሞ ተገቢ ነው የሚል አሳየ። በሌላኛው መንገድ ደግሞ ምናየው በኑሮ ዝቅ ማለቱ። እነዚህ አባታቸው የሐሰት አባት ውሸተኛው ዳቢሎስ በሆኑት በእነሱም ተፈትኗል። ይህንን ዮሐንስ 8 44 ላይ ልታገኙ ትችላላችሁ። እንደ ማንኛውም ሰው ከትንሳኤው በፊት ከትንሳኤው በፊት ደካማ ሆኖ ድካም ስሜት የተሰማው ሆኗል ክርስቶስ ይህንንም ዮሐንስ አራት ሰባት ላይ ታገኛላችሁ። ማቴዎስ አራት ሁለት ላይ እንደተፈተነ እናያለን። እና በእርግጥ ጌታ ኢየሱስ ክርስቶስ ቤትም አልነበረውም፣ ዝቅተኛ ኑሮ ነበረው። ይህንንም ማቴዎስ 8 ከ19 እስከ 20 ታገኛላችሁ። ልከተሉ በሚሉበት ጊዜ ኢየሱስ የተናገረው ለቀበሮች ጉርጓድ አለ፣ ለአዋፋት ጎጆ አለ፣ ለሰው ልጅ ግን አንገት ማስገቢያ የለውም ብሎ ዝቅ ብሎ እንደመጣ እግዚአብሔር ልጅ ኢየሱስ ክርስቶስ ፍቅሩን የገለጸበትን መከራ የምናየው ነው። ይህንን የምናገርበት ሕያው የሆነው አምላክ ኢየሱስ ክርስቶስ ፍጹም ፍቅሩን ለመግለጥ እንዴት እንደወረደ ነው። ዛሬያው በክብር አለ። ነገር ግን ይሄ ያደረገው ነገር እስከ ዘመን ፍጻሜ ሊነገር የሚገባ ነው። ሶስተኛውና መጨረሻው ኢየሱስ ክርስቶስ በሞት ራሱን አዋርዷል። በሞት ራሱን አዋርዷል እና የኢየሱስ ክርስቶስ ሞት የጀመረው ከመሞቱ በፊት ነው። በትንሣኤ በዓል በሚከበርበት ሰሞን አካባቢ እንደዚህ የሚባል የጸሎት ዝግጅት የመታሰቢያ ጊዜ አለ። እሱም ምንድን ነው? የህማማቱ ሳምንት በመባል በተለይ ክርስቲያኖች ዘንድ ይሄኛው ነገር ይታወቃል እና ኢየሱስ ክርስቶስ እንደምታውቁት ሞቱ የጀመረው በጌተሰማኔ በአትክልት ስፍራ ነው። ይህንን ሉቃስ 22 ቁጥር 44 ላይ ልታገኙ ትችላላችሁ። እዛ ቦታ ላይ ወዙ ላቡ ወደ ደም የተቀየረ እስኪመስል ድረስ ጭንቀቱን እናያለን፣ የማማቱ ሳምንት ላይ እና ወዳጁም ደግሞ የማማቱ ሳምንት የምታዩት ወዳጁ የአስቆሮቱ ይሁዳ እንጀራ ያበላው እግሩን ያጠበው አሳልፎ ለማይጠቀምበት ለሰላሳ ብር አሳልፎ በመሳም በፍቅር ሲሸጠውም እናያለን። ሌሎቹም ደቀ መዛሙርቶች በቃሉ ትተውት ሲሸሹ እናያለን። ማቴዎስ 26 ቁጥር 56 ላይም ይህን ነገር በግልጽ እናያለን። እንደገና ደግሞ በጣም የሚያሳዝነው ዘረኛና ወገንተኛ በሆኑ በገዛ በአይሁድ ወገኖቹ ተክዶ አሳልፎ ሲሰጡት አይሁዶቹ ይህንንም ማርቆስ 15 ላይ የምናየው እውነት ነው። ከዚያም ደግሞ በበለጠ አልክድ ካንተ ጋራ እስከ መጨረሻው ይሄዳለሁ ያለው ጴጥሮስም ሲክደው ሉቃስ 22 55 56 ባለው ይታያል። እና በኢየሱስ ክርስቶስ ላይ በጣም ብዙ እጅግ ከፍተኛ የሆኑ ጉዳቶችን ከሞቱ በፊት ደርሶበታል፣ ገርፈውታል፣ አላግጠውበታል፣ አፊዘውበታል፣ ተብተውታል። የሸዋክሊል ደግሞ ንጉሥ ነኝ ስላለ የሸዋክሊል ሰርተው በጭንቅላቱ ላይ አድርገው ስሜቱ እንዴት ሲወጋው እንደነበረ እናስታውሳለን። ይህንን ማቴዎስ 26 ከቁጥር 67 እስከ 68 ባለው ማርቆስ 15 ከ16 እስከ 20 ባለውም የምታገኙትን እውነት ነው የምነግራቸው። እንዲሁም ንጉስ በሚለው እላዩ ላይ ጲላጦስ ንጉስ ብሎ ሲጽፍበት ይህንንማ ንጉስ አትበልብን፣ ይሄ የአይሁድ ንጉስ አይደለም የተሸነፈ የተማረከ የተጎዳ እኛ ንጉስ የለንም። በእነሱ በአይሁዳውያን የንግሥና ታሪክ ዳዊት ጀግና ማራኪ ነው እንጂ አይሁድ በታሪኩ እንደዚህ ንጉስ ነኝ ብሎ እጁን የሰጠ ለባዕዳን አገራት የሚገዛ የለንም በማለት በጣም አይሁዶች ሲሳለቁበት እንደነበረ የምታዩት ነው። እንግዲህ የክብርን ጌታ እንደ ወንበዴ በመስቀል ላይ ሰቀሉት፣ ሰቀሉት ማቴዎስ 26፥44 ላይ ታዩታላችሁ የክብርን ጌታ ሰቀሉት ይላል መጽሐፍ ቅዱሳችን እና የክብር ጌታ እንደ ወንበዴ ከነፍሰ ገዳዮች ጋር፣ ከአመፀኞች ጋር፣ ከዘራፊዎች ጋር ከነዚህ ጋራ ሕያው ጌታ የሆነው ኢየሱስ ክርስቶስ የፍቅር ሞት ለመቅመስ በግራና በቀኝ በወንበዴዎች ዘንድ ተሰቀለ። ወገኖቼ ኃያሉ ጌታ ክርስቶስ ሞተ። ኃያሉ ጌታ ክርስቶስ ሞተ። ይህንን ያደረገው ለሰው ልጆች ሁሉ ነው። ለየትኛው በሰው በምድር ላይ ላሉ ለሰው ልጆች ሁሉ ነው። ይህንን ቋንቋ ለምትሰሙት ሁሉ ኢየሱስ ክርስቶስ ለእናንተ ሞቶላችኋል። ስለዚህ ኢየሱስ ክርስቶስን እመኑ። ከዚህ በኋላ አንድ ጸሎት ጸል ያለው በጎ ፈቃዳችሁ ከሆነ በጋራ እንጸልያለን እና የኃጢአት ቅጣት የሆነውን ሞት እርሱ ኢየሱስ ክርስቶስ በማቃብር ሆኖ ሞተ፣ ተቀበረ ኢየሱስ ክርስቶስ ስለ ሰው ልጆች ሞተ። መጽሐፍ ቅዱሳችን ኢየሱስ ክርስቶስ ስለ ኃጢአታችን ሞተ ይላል፣ ሮሜ አምስት ስድስት ላይ ቁጥር ስምንት ላይም ጨምሮ ይናገራል። ኢየሱስ ክርስቶስ አሁን ስለ ኃጢአታችን ከሞተ በኋላ ተነስቶ በእግዚአብሔር ቀኝ ወይንም ደግሞ ትክክለኛ በሆነ ስፍራ ላይ ኢየሱስ ክርስቶስ አለ። ዛሬም በኃጢአት ምክንያት የኃጢአት ይቅርታ ያላገኙትን ወደ እግዚአብሔር መንግስት ይጠራችኋል። መንፈስ ቅዱስ ወደ ኢየሱስ ክርስቶስ ይመራችኋል። ይሄንን ማህበራዊ ሚዲያ የምትጠቀሙ ቲክታክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ሌላ ላይ ሊሆን ይችላል የምትጠቀሙ ወገኖቼ ይሄንን እንድትሰሙ እጠይቃችኋለሁ። በክርስቶስ ኢየሱስ በማመን የዘላለም ሕይወት አለ። በክርስቶስ ኢየሱስ በማመን ክርስቶስ በሚመጣበት ዘመን ከዘላለም ፍርድ ትተርፋላችሁ። እምነታችሁ ኢየሱስ ክርስቶስ የሞተው የተሰቀለው ለእኔ ነው ብላችሁ ካመናችሁ የእግዚአብሔር መንግሥት ወራሽ ትሆናላችሁ። ኢየሱስ ክርስቶስን ያላመናችሁ ወገኖች ከእኔ ጋር ይህን ጸሎት በጋራ ብትጸልዩ እግዚአብሔር ይሰማል። እንደ ቃሉ በመጽሐፍ ቅዱሳችን ጸሎትን የሚሰማ እግዚአብሔር በሰማይ አለ ይላል እና በጋራ ይህንን እንድትሎ እጠይቃለሁ። እግዚአብሔር ሆይ አመሰግንሃለሁ። ክብር ለአንተ ይሁን። ኢየሱስ ክርስቶስን ፍቅርህን ለመግለጥ ለእኔ ስለ ላክ ስም ይባረክ። አሁን በላከው በኢየሱስ ክርስቶስ እኔ አምናለሁ። እግዚአብሔርም ደግሞ በላከው በኢየሱስ ክርስቶስ ሰው አምኖ እንዲድን እግዚአብሔር ይህን ነገር አትሞታል ይላልና ዮሐንስ አራት ላይ። እግዚአብሔር አምላኬ ሆይ እኔንም በኢየሱስ ክርስቶስ በማመን ምክንያት እንድታድነኝ እጸልያለሁ። ኢየሱስ ወይ ኃጢአቴን ይቀርበለኝ በደሌን ይቅር በለኝ፣ መተላለፌን ደምስስ። እንደ ቃል ለሰው ልጆች በከፈልከው መስዋዕት ደም ለዘላለም ስላዳንከኝ አመሰግናለሁ። ቃልህን ግለጥልኝ፣ መንገዴ ሁሉ ካንተ ጋር። አሁን መንፈስ ቅዱስ ወይ ምራኝ፣ ዛሬ የገባሁትን ቃል እስከ ፍጻሜን እንዳጸና የእግዚአብሔር መንፈስ ምራኝ። አሜን፣ በኢየሱስ ስም አሜን። ይህን ጸሎት የጸለያችሁ እግዚአብሔር እንደ ቃሉ ታማኝ ነው ደግሞ ይህንን ቪዲዮ ብዙ ሰው እንዲሰማ እንዲሁም ደግሞ ያመንን በጌታ በኢየሱስ ክርስቶስ ውስጥ ያመንንም ቢሆን የክርስቶስን ስራ ሁል ጊዜ እንድናስብ ያስፈልገናል እና ምክንያቱም ከኢየሱስ ክርስቶስ ዘንድ ያለውን መንፈስ ቅዱስ ያሳስባቸዋል ስለሚል ይሄ ከእግዚአብሔር ቃል ስለሆነ ዳግም እናስበው ይሆናል። ተባረኩ። ይህን ቪዲዮ ሼር አድርጎ እንደገና ደግሞ ማህበራዊ ሚዲያ ላይ የጋራ ጓደኝነት እንድታደርጉኝ ይጠይቃለሁ። ቪዲዮም ስለሚጠቅማችሁ ፌብራይት አርጉት። አመሰግናለሁ። የእግዚአብሔር ጸጋና ሰላም በረከት ከናንተ ጋር ይሁን። ሌላ ጊዜ በሌላ ቪዲዮ እንገናኛለን። ተባረኩ። ቻው